ቢኒና ሰላም እንግዲህ መኪና ውስጥ ይገናኛሉ። ከሰላምታ ከተለዋወጡ በኋላ በጣም ናፍቀሽኝ ሰላም እየበሉ እያቅፋታል። እሷም በጣም ረጅም ጊዜ የተለያየን እኔ የመሰለኝ ትለዋለች። ሰላም ጤና ስጠን። ሙድ ሙስሊም ወገኖችም ሰላም ሰላም ብያለው። በመላ ዓለም ሀገር ውስጥ ያላችሁ የእስልምና እምነት ተከታዮች እንኳን አደረሳችሁ አደረሰኝ፣ ለአረፋ በዓል ማለት ነው። መልካም በዓል እንዲሆንላችሁ እመኛለሁ በአሉ የሰላም የፍቅር አንድነት የደስታ ይሁንላችሁ ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ ወንድማማቾቹን ያጋደለችው የቤት ሰራተኛ ተከታታይ ድራማ ይዤላችሁ መጥቻለሁ ማለት ነው ቪዲዮውን እስከ መጨረሻ ድረስ ተከታተሉ አዳዲስ የምትመጡም ደግሞ ሰብስክራይብ አድርጉ ላይክም አትርሱ ያው ቅድም መግቢያ ላይ እንደነገርኳችሁ ሰላም እና ቢኒ እንግዲህ ያው ሰላም ወደ እናቷ ቤት እናቷን ለማስታመም ከነ ቢኒ ቤት ትሄዳለች ሆኖም እንግዲህ ያው ተገናኝተው መኪና ውስጥ ሰላም በጣም ነበር የናፈቅሽኝ ይላት ብሏት ቀርቦ አቅፎ ይስማታል። እሷም ያሁንም ረጅም ጊዜ የተለያየን ነው የመሰለኝ። ብቻ በጣም ያስጠላል ሁሉ ነገር በጣም ከባድ ነው ትሏለች። ሰላምዬ አንቺ እኮ ነች አንቺ። ማዘርን ማዘርን እኛ ቤት ይዘናቸው ብንሄድ ይሄ ሁሉ አይመጣም ነበር ይላታል። እሷም አይ እሷ ደስ አይላትም እና ለዛ ነው፣ ስለዚህ አሁን መሄድ አለብኝ ስትለው፣ ሰላምዬ ሳልነግርሽ ምግብ መቻልኮ ቻልኩኝ ምግብ መስራት ቻልኩኝ ይላታል። እንዴ የሚገርም የሚጣፍጥ ምግብ ሰራውኝ ይላታል እንዴት? ሀናን ቤት ውስጥ እያለች አንተን እንዴት ትሰራለ? ያለች አይ ለዛ ሳይሆን እኔ ልስራ ብዬ ፈልጌ ነው ይላታል። ከዛ ዛሬ ድስራለች ይላትም ዛሬ ጥሩ ስሜት እየተሰማኝ አይደለም ወደ ቤት መሄድ አለብኝ፣ ትለዋለች ከዛ ልትሰራልኝ ነበር እንዲህ ስትለ አዋ አለው እዚያውም ስፔሻል ነው የምሰራልሽ ይላታል። ለማንኛውም ነገ ሰርቼ ቴካዋርጊ እዤልሽ እመጣለሁ ይላታል። አሁን ግን የሚገርም ቁርስ እጋብዝሻለሁ ይላታል። አይ ይቅርብኝ፣ አሁን ወደ ቤት መሄድ አለብኝ፣ በጣም ጥሩ ስሜት እየተሰማኝ አደለም፣ እያለችው ስትለው አትቆይም እኮ ልቆይም ብቲ እኔ አላስቆይሽም ይላታል ግን እሷ ግን ያው መቆየት አልፈለገችም። ምክንያቱም ጥሩ ስሜት እየተሰማኝ አይደለም ብለዋለች። ያው እናትዬዋ ቤታማ ተኝታለች ማለት ነው። ከዛም እንግዲህ እንደዛ እያለች ገና አውርታ ሳትጨርስ ስልክ ይደወልላታል። በጣም ትደነግጣለች። ቤት ቶሎ መድረስ እንዳለባት ይነገራታል ማለት ነው። እሱም ያው ስለ ሕክምናው ማሰብ እንደሌለባት እሷም ያው ፈጣሪ ያውቃል ስትለው፣ ፈጣሪን ያውቃል ያለ ሰው አይጨነቅም፣ አያዝንም፣ አይተክዝም ይላታል። እሷም እንግዲህ እሺ አልጨነቅም፣ እንደ አባት አድርገው እንኳን ያደር እንዳደረከው ነው የምቆጥረው። በጣም አመሰግናለሁ። ኦፕሬሽን ከሆነች ብቻ አስቸግረሃለሁ ስላለች ለሱም እንዳታስይሉ ብሎ ከጎኗ እንደሆነ ያሳያታል። ሌላው እንግዲህ ሀናን ሴራዋን እንግዲህ እየቆመረች መረች ነው ነገ ሄዳ እንግዲህ ያለውን ነገር ቢኒን ፎቶ እንዴት እንዳነሳችሁ እንዳጠመደችው ማንም አያቅም፣ ግን ለሰላም